የአዲስ አበባ ከተማ አስተዳደር በተለያዩ መስኮች ዜጎችን ማዕከል ያደረጉና ለትውልድ የሚሻገሩ በርካታ ተግባራትን እያከናወነ እንደሚገኝ በምክር ቤቱ መደበኛ ጉባኤ ላይ ተመላክቷል። በማህበራዊ መስክ የተሰሩ ስራዎች ውጤታማ ስለመሆናቸውም የምክር ቤት አባላት ተናግረዋል። ከተማ አስተዳደሩ የማህበረሰብን ጤና ማሻሻል አገልግሎት አሰጣጥንም ማዘመንን ትኩረት በማድረግ የሰራቸው ተግባራት እንዳሉ ሆነው ነዋሪው በአቅራቢያው አገልግሎቱን እንዲያገኝ ከማድረግ አኳያ ያሉ ጉዳዮች እንዴት ይፈታሉ የሚል ጥያቄም ከምክር ቤት አባላት ተነስቷል። በተለይም በአቅራቢያው ሕክምና ለማግኘት በአቅሙ አገልግሎቱን ለማግኘት አንዳንድ ክፍለ ከተማዎች ላይ ጤና ጣቢያ ችግር በመኖሩ በጥናት ተደግፎ የሚሰሩ ወይም የታቀደ ተግባር ካለ ክብት ክብርት ከንቲባ ማብራሪያ ቢሰጡበት። ከተማዋን የጤና ቱሪዝም መዳረሻ ለማድረግና ማህበረሰቡም ተገቢውን ጥራት ያለውን አገልግሎት እንዲያገኝ ለማስቻል በርካታ ተግባራት መከናወናቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምላሽ በሰጡበት ወቅት አንስተዋል። አገልግሎቱን ብናልቅ ነው የሚሻለው ሁሉም ጋር የማዳረስ አይነት በውድድር መንፈስ ከምንመለከተው ይልቅ ጎረቤት ወረዳ ላይ ማዕከል ሁሉንም ማህበረሰብ ማዕከል ያደረገ ጤና ጣቢያ ካለ እሱን አገልግሎቱን ሰፊና ጥራት ያለው በማድረግ ተደራሽነቱን ከፍ ብናደርገው ይሻላል ነው እያልን ያለ ነው። ከዓለም የጤና ድርጅት ስታንዳርድ አንጻር አዲስ አበባ የጤና ተደራሽነትን አሟልታለች፣ ከዛ አንጻር ከመዘን ነው። ነገር ግን ደግሞ ሚዛናችን እሱ ብቻ አይደለም። የህዝብ ጥያቄና ቅሬታ የሚነሳባቸውን በተገቢው መዝነን ምክንያታዊ ናቸው ያልናቸውን ደግሞ እየመለስን እየሄድን ስለሆነ በ2017 የጨረስ ናቸው ዘጠኝ አዳዲስ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታልን የሚመጥኑ ናቸው። የድሮውን አይነት ጤና ጣቢያ አልገነባል። ከተማ አስተዳደሩ በኪነ ጥበብ ስራዎች ላይ የሚያከናውነው ስራ የሚበረታታ መሆኑን የምክር ቤት አባላት ጠቁመው ቀሪ ስራዎች ግን መኖራቸውንም አንስተዋል። ኪነ ጥበብን ለሀገረ መንግስት ግንባታና ልማታዊ አስተሳሰቦችና አመለካከቶችን በኪነ ጥበብ እያዋዙ በማህበረሰቡ ውስጥ ለማስረጽ እንዲሁም ለዚህ አስተዋጽኦ ማበርከት የሚችል ጠንካራ የኪነ ጥበብ ኢንዱስትሪ ለመገንባት ዘርፉን ለመደገፍ የከተማ አስተዳደሩ ያሰበው ምን ነገር አለ? ኪነ ጥበብ ሀገራዊ አንድነትንና ብሔራዊ መግባባትን ለመፍጠር የወል ትርክትንም ለመገንባት የሚጫወተው ሚና ከፍተኛ መሆኑን ያብራሩት ከንቲባ አዳነች አቤቤ ከተማ አስተዳደሩ ዘርፉን የመደገፍ ተግባር አጠናክሮ እንደሚያስቀጥል አመላክተዋል። ለቲያትር ብቻ ተብሎ ከሁለት ሳምንት በፊት ተመረቀው እጅግ በጣም ዘመናዊ ባለ አስራ አራት ወለል ህንፃ ዓለም ላይ ቴክኖሎጂው የደረሰበትን በማጥናት ሙሉ ለሙሉ በመጠቀም ኪነጥበብን ለመደገፍ ምቹ ለማድረግ ሳቢ ለማድረግ ስራ ሰርተናል። ትኩረትን ያሳያል ይመስለኛል። ህንጻውን ለመገንባት በቢሊየን ያወጣ ነው።